በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት በጎነት የተደረገልን የተደረገላችሁ እግዚአብሔር ብሩካን ሁላችሁ ጌታችን አምላካችን ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ እዳ በደላችንን ሲከፍል የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ እግዚአብሔር ብሩካን ሁላችሁ እንዲቆያችሁ ሁሉን የሚችል አምላክና ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች አንድ ቤተሰብ እየደገፈን እየረዳን ነው። እናንተም ያገዛችሁ ነው። እነዚህን አስቸጋሪ ሁኔታ ውስጥ ያሉትን ቤተሰቦች እናቋቁማለን እና እነዚህን ስትሮክ የጣላቸውን ቤተሰቦች እንድናቋቁም እግዚአብሔር የላከልን እንግዶች ናቸው። 91113 ስልኬ ላይ አድራሻቸውን አስቀምጥላችኋለሁኝ። አነጋግሩኝ፣ መልታ ኑሩልኝ በዋትሳፕ ቴሌግራም፣ ቫይበር። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። ብሩካን እግዚአብሔር ልጆች በመዝሙር 22 ቁጥር አምስት ላይ በጠላቶቼ ፊት ለፊት ራሴን በዘይት ቀባ የሚል ቃል አለ። በጣም አጭሩ በሆነው የመዝሙር የመዝሙር ዳዊት አጫጭር ከሆኑት የጸሎት ክፍሎች አንደኛው ነው። መዝሙር 22 23 እግዚአብሔር ረኛዬ ነው በሚለው ርስር ያለው ጸሎት ላይ እግዚአብሔር በጠላቶቹ ፊት ለፊት ራሱን በዘይት እንደቀባው መዝሙረኛው ዳዊት ይነግረናል። እንግዲህ ለምንድን ነው እግዚአብሔር እንደዚህ ያደረገው? ምንድን ነው ምክንያቱ? በደንብ ማወቅ ይህን ነገር በደንብ መገንዘብ ያስፈልጋል። እግዚአብሔር ብሩካ እንግዲህ እግዚአብሔር አሰራሩ ድንቅ ነው። ጠላቶች እያዩ ዳዊትን እንደቀባው ይናገራል። ጠላቶች እያዩ የሚጠሉን ሰዎች እያዩ ለምንድን ነው በጣም የከበረ ነገር የሚያደረግልን? ለምንድን ነው ራሳችንን በእነሱ ፊት የሚቀባን የሚያነግሰን? ራስ መቀባት መንገስ መሾምን ያሳያል ክብርን ያሳያል። ለምንድን ነው ግን እነሱ ፊት የሚያሳየን? ይሄ የብዙዎቻችን ጥያቄ ሊሆን ይገባል። እግዚአብሔር ብሩካ። እግዚአብሔር በመለኮታዊ አሰራሩ ሁለት አይነት ዋና ዋና ምክንያቶች አሉት። ጠላቶቻችን በወደቁ፣ በሞቱ፣ በጠፉ፣ በደህዩ፣ በወደቁ፣ በተረሱ በሚሉን ሰዎች ፊት የሚያደርግልን በጎ ነገር ሁለት ዓላማ አለው። የመጀመሪያው ዓላማ በጠላት ፊት ስትሾሙ ምቀኛ አታጡም። የድሮ እናቶቻችን ምቀኛ አታሳጣን ይሉ ነበር። ጎረቤት ክፉ ሲሆን አንድ ዕቃ ቢጠይቁ መፍለጫ ቢጠይቁ የለም አክምባሎ ቢጠይቁ የለም። ሌላም ሌላም የቤት እቃዎች የድሮ ኢትዮጵያ እቃዎች ጎረቤት ሄደን እንጠይቃለን እንላካለን የለም ይላሉ። አንዳንድ ቤተሰቦች ክፉ ሲሆኑ፣ ስስታም ሲሆኑ የለኝም ብሎ ሲሉ እዚህ ቤት ያለው ሰው ጠያቂው ቤተሰብ ሄዳ እናትየው እናትየው ገበያ ትገዛለች ያለን እና እናታችን ምንትል ነበረ ክፉ ጎረቤት ሀብታም ባለጸጋ ያደርጋል ትላለች። ደግስ ቢሆን በቃ ያገኘውን ስለሚሰጥ ሰውየ ሰነፍ ነው የሚሆነው ሴትዮዋ ሰነፍ ነው የምትሆነው ለቤቷ የሚጠቅም ነገር አታረግም። ለምን ጎረቤት አለ ብላ ስለምታስብ እና ምቀኛ ሰውን ራሱን እንዲመለከት ቤቱን እንዲመለከት እንዲሻሻል ጠንካራ እንዲሆን ያደርገዋል። ይህ መንፈሳዊው ዓለም ላይም እንዲሁ ነው። መንፈሳዊ ምቀኛ ሰይጣን ባይኖር ቅዱሳን በደንብ አናያቸውም ነበር። ታውቃላችሁ፣ ከዋክብት በቀን አይታዩ በሌሊት በጨለማ ነው የሚታዩት። ጨለማው የከዋክብትን ድምቀት አሳይቷል። እና የሰይጣን ተዋጊነትና ተግዳሮት የቅዱሳንን ብርታት አሳይቷል። እግዚአብሔር የሰራቸው ብርቱ ቅዱሳን ምን አይነት ጠንካራ ጥባትና ጥንካሬ እንዳላቸው እንድናያቸው አድርጎናል። በህይወታችንም እንደዚህ ሆነው ነው። ጠላት ስላለብን ነው ያደግ ነው። ጠላት ስላለብን ነው በህይወታችን ውስጥ ብዙ ፍሬ ያፈራ ነው። ጠንካራ ስራ የሰራ ነው። አላለመሸነፍ ጠንክረን የተወዳደር ነው። የጀመርነውን ለፍጻሜ ያበቃ ነው። ጠላት ስለነካን ነው። ታውቃላችሁ። ጠላት ያለባችሁ ሰዎች ታውቃላችሁ። ምቀኛ ያለባችሁ ሰዎች ታውቃላችሁ። ምን ያህል በእልህ በጥንካሬ በንዴት በእምነት እንደበረታችሁ። እግዚአብሔር በጠላት ፊት ለፊት ራሳችን በዜት የሚቀባው ሰነፍና ደሃ ሆነን እንዳንቀር፣ በጸጋው ደሂትን እንዳንቀር፣ የመንፈስ ድካምን ላይ እንዳይገኝብን፣ ጠላት አለብኝ ብለን እንድንጸልይ፣ ጠላት አለብኝ ብለን እንድንሰራ፣ አላማችን ጥንካሬያችን የተሰጠንን ግብረ ተልዕኮ እንድንወጣ ቤታችን በደንብ እንጠብቅ ትዳራችን እንድንጠብቅ አገልግሎታችን ጠንክረን እንድንይዝ ያደረገን የጠላት መኖር ነው። የሚገርማችሁ ይሄ ትምህርትን የቆይቶ ነው የሚገባኝ። አሁን ማስተምራችሁ ትምህርትና ገና በልጅነቴ ነው ጠላት የማቀው ጠላት የሚባል ነገር የማቀው። አንዳንዴ ጠላት ግራ ያጋባቸዋል። ምንንም ሳትነኩት ይፈልጋቸዋል። ምንንም እኳ አትነኩት እናንተ አትደርሱበትም ሳትደርሱበት ልትነኩት ሳትፈልጉ እንደውም በብዙ ኪሎ ሜትር እየራቃችሁት ተከትሏችሁ ይመጣል። እና ይሄ ነገር ብዙ ግራ ያጋባኝ ነበር። እና በእግዚአብሔር የመተው የመረሳት ምልክት ይመስለኝ ነበር በጊዜው ጣላት ያንን ሲያደርግ፣ እና ብዙ ጊዜ አልቅሻለሁ፣ ተከፍቻለሁ፣ አዝኛለሁ፣ ተጠቅቻለሁ ብዬ ስለማስብ ግን በዛ ምንድን ነው ለቅሶ ማታ ይሆናል፣ ጠዋትም ደስታ ይሆናል። ዳዊት ጠዋት ለሊት ዝማሬ ይሆናል። የትናንትናው የሀዘን ለቅሶ የጠዋት ዝማሬ ይሆናል። የማታው ለቅሶ በጠላት ፊት የሚደርስባችሁ መነካት ልባችሁን ይነካዋል፣ መንፈሳችሁን ይነካዋል። ባይተዋልነት ይሰማችኋል፣ ብቸኞች እንደነበራችሁ ታያላችሁ። ከዛ ደግሞ እግዚአብሔር ሲረዳችሁ ደግሞ ትገነዘባላችሁ። የጠላት መኖር በሕይወታችን ውስጥ እግዚአብሔር መኖር አሳየ የተማርኩት በልጅነት በቃ የእግዚአብሔርን ጥበቅ አሳየ፣ የእግዚአብሔርን ኃይል አሳየ። እና ይህ በጣም ያስገርማል፣ በጣም ያስገርማል። በጣም የሚያስገርማችሁ ታሪክ ልንገራችሁ። በልጅነት የደረሰብኝ ቁጥር ሁለት መዝሙር እየሰራሁኝ በሠራው በሰራው ጊዜ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ፣ ቁሙ ለምስጋና የሚል መዝሙር ነው። ያ መዝሙር ሲዘመር አንድ ዘማሪ ነው፣ በጣም በቃ እኔን ጠምዶ ያዘኝ ማለት ነው። እና ሄደው በየሄደበት ቦታ እሱ ጴንጤ ስለሆነ እንዳታዘምሩት፣ ጴንጤ ነው ምናምን ያለ የራሱን ሐሰተኛ ዘገባ እያደራጀ ሰዎች እኔን እንዳይጠሩ መድረክ ላይ እንዳያቆሙን በጣም ይገዳደረኝ ነበር ያ ዘማሪ። እና ቸገር ነበር በቃ ደግሞ የክፍል ሀገር ልጅ ነኝ፣ ቅድም እንዳልኳችሁ ብዙ የጠላት ልምምድ የለኝም። ያደግኩት ሰንበት ት ቤት ውስጥ ነው። ሰንበት ት ቤት ደግሞ ተፋቅረን ተሳስበን ያደግ ነው እና መሞት ምጠፋ ይመስለኝ ነበር። ግን ደግሞ እግዚአብሔር እኔን ከፍ ከፍ እያደረገኝ ደግሞ እመለከታለሁ። ከፍ ከፍ ሲያደርገኝ ደግሞ በዛው ልክ ደግሞ የጠላት ከፍታ እየጨመረ በጣም በተለይ ከክፍለ ሀገር አዲስ አበባ ስመጣ አዲስ አበባ ወደ ምህረት ላይ ይፈልጉኛል። ሰባኪዎቹ ይጠሩኛል። ስቆም ደግሞ እግዚአብሔር እንድደመጥ አድርጎ ነው የሚያቆመኝ በጣም ይገርመኝ ነበር እና በጊዜው ያ ዘማሪ እኔን በጣም በሚያሳድድበት ሰዓት ቅዱስ ዑራኤል ቤተክርስቲያን ካዛንቺስ ተጠርቼ ሄድኩኝና አለቃ ነበሩ። ትልቅ ካህን የሆኑ ቄስ የሆኑ አለቃ ናቸው። እንደ እግዚአብሔር ያለ የሚለውን የመጀመሪያውን ክፍል ላይ ዘመርኩት። የዘመረው መሬቱ ተንቀጠቀጠ። መሬቱ ተንቀጠቀጠ። በቃ በጣም ደመቅ ብሎ የሚያምር ሆኖ ተዘመረ። እና ሲኒየር ነው ደግሞ አሁን የምላችሁ ሰው። ከዛ ያኔ የምላችሁ ሰው መጣ፣ እከሌ መጣ፣ ዘማሪ መጣ፣ ወንበርስ አምጦ ምናምን ተባለ። ደግሞ ተደበኩኝ፣ በቃ ይሄ ዘማሪ ሲመጣ አደባባይ ላይ ደግሞ እንደገና በሰው ፊት ሰው እንዲወግረኝ ያደረገኝ ይችላል ብዬ ተሳቀቄ፣ ድብቅ ብዬ ተቀመጥኩኝ። ትምህርቱ አለቀና፣ የሚቀጥለው እንግዲህ ዋናው ህዝቡ ግጥም ባለበት ሰዓት ይሄኛው ዘማሪ መዘመር አለበት። ከዛ ሊጋብዘው ሲል አለቃው ኖኖኖኖ አደለም፣ አይሆንም። አሁን የሚዘምረው ቅድም መጀመሪያ መኑ ከመእግዚአብሔር የሚለው የዘምረው ልጅ ነው አሉ። ተፈለግኩ ተጠራው እና ወደ መድረክ ተባልኩ ማለት ነው። እኔ ደግሞ አልመጣም ፈርቻ አለ። ምክንያቱም የሰው ያሳድደኛል የዘማሪ በህዝብ ፊት ቢያዋርደኝስ እኔ ጻ ነኝ ማለት ትንሽ ልጅ ነኝ እምነት ምናምን ይሄ እግዚአብሔርን ቃል ብዙ በደንብ አላውቅም። እና እምነት የለኝም። በቃ ሰው እጅ አልመጣም አልኩ እና መምጣት አለበት፣ እሱ ካልመጣ በጸሎት ዘገዋለሁ አሉ አለቀው። እየተንቀጠቀጥኩ ይመጣው ቆሜ ዘመርኩ ማለት ስዘምር መሬቱ የተገለበጠ ነው የሚመስለው። የሚገርማችሁ በጣም የሚያምርና ደማቅ መዝሙር ተዘመረ። ከዛ አለቃው ተነስተው ጸሎቱን ዘግተው እሱ ይዘምር ብሎ ጸሎቱን አቡነ ዘመታ ጨረሰው ዘግተው፣ ያ እኔን የሚያሳድደኝ ሰው ተሰጠው ማለት ነው ጠላት ይወላችሁ። ጠላት የእግዚአብሔርን እጅ እንድታዩ እንደሚያደርጋችሁ ነው ማሳያችሁ። በዛ ሰዓት ያጠፋኛል፣ ከመድረክ ይጥለኛል፣ ተስፋ ያስቆርጠኛል ብዬ ሳስብ እግዚአብሔርን በጠላት በኩል እኔ ወደፊት ይገፋኝ ነበር እና በጠላት ፊት ለፊት ራስን በዘይት ሲቀባ እግዚአብሔር ዋና መሰረታዊ ዓላማው እኛን በጠላት ቀስት እየነካ እንድንበር ማድረግ ነው። ንስር ልጆቿን በሾክ በተሰራ እሾኩ ላይ ደግሞ ላባ ላባው ላይ ሳር አድርጋ በምትሰራው ጎጆ ውስጥ ነው የምትወልደ የምትፈለፈላቸው። ከዛ በኋላ ትንሽ ከፍ ሲሉ ላባውን ታነሳለች። ትንሽ ከፍ ሲሉ ደግሞ ሳሩን ታነሳለች። ሳሩን ስታነሳ እሾኩ ነው የሚወቃቸው። እሾኩ ጠቅ ሲያደርጋቸው መብረር ይጀምራሉ ወደ ላይ። እግዚአብሔር በሾክ ጠቅ እያደረገን ወደ ላይ የሚያበረን ጠላት ያለባችሁ ወይ? እግዚአብሔር ለእናንተ መልካም ሲያደረግ መቀኙ ሰዎች አሉባችሁ ወይ? ጠቅ እያደረጋችሁ እያበረራችሁ ነው እግዚአብሔር የበለጥ እንድትደምቁ እንደ ንጋት ብርሃን እንድትፈኩ እያደረጋችሁ መሆኑን እወቁ። የእግዚአብሔር ዓላማ ነው። ያ የመጀመሪያው ዓላማ ውሄ ነው። በጠላቶቻችን ፊት ለፊት የእኛን ራስ በዘይት የሚቀባበት ትልቁና የመጀመሪያው ዓላማ እኛን ከፍ አድርጎ ማቆም ነው። ሁለተኛው፣ ሌላው ጠላትን መበቂያ መንገድ ነው። ጠላትን መበቂያ ጠላት ጠላት ነው፣ ይጠላል መልካምነታችንን አይፈልግም። ክብራችንን አይፈልግም። ክብራችንን ስለማይፈልግ፣ ውድቀታችንን ስለሚፈልግ በዚያው ፍላጎቱ ፊት ለእኛ መልካም እያደረገ በጎ እያደረገ የጠላትን አንጀት ያቃጥላል። እግዚአብሔር ጠላት እንደመሆን አሳዛኝ ነገር የለም። ከዚህ ቀደምም ተናግሬዋለሁ፣ ይህን ሀሳብ ጠላት፣ ነቁ ስትደረግላችሁ፣ ነጭ ስትለብሱ፣ ሲያምርባችሁ፣ ስትወዙ፣ ስትደምቁ ነው የሚናደደው የሚቀተለው። ጠላቶቻችሁን ብትሰድቧቸው ምንም አይመስላቸውም። ብትበቀሏቸው ምንም አይመስላቸው። የበለጠ እነሱ በሌላ መንገድ ሊበልጧችሁ ይችላሉ። እግዚአብሔር ግን እነሱን አቁሞ በፊት ለፊታችሁ እናንተን በዘየት ሲቀባ ግን ተኩሶ እንደገደላቸው ነው የሚሰማቸው። ለምን? የእናንተን ውድቀት የሚፈልጉ ሁሉ ሰው ውድቀትን ከፈለገ ክብርህ ነው የሚገለው፣ ሰርግህ ነው የሚገለው እልልታ ዘማሪ ነው የሚገባው፣ የቤት ድምቀት የልጆችን ብዛት ነው የሚገባው። አማረበት አማረበት ክፋት አይደለ ጠላትን ክፋት ነው ለምን ሆነለት ነው። እያደረገ እየጨመረ እየጨመረ ጠላትን ይበቀላል እና ዳዊት አባታችን በጠላቶች የፊት ለፊት ራሴን በዚ ይቀባ ሲል እግዚአብሔር ጠላትን መበቀልም ጠላትንም ወደ በረከት መቀየር የሚችል አምላክ መሆኑን የምታሳምም የሚያሳየው እንዴት እንደሚበቀለው ያቃል። እግዚአብሔር ቅዱስ ነው። ክፉ እያረጋ ዘለም የሚበቀለው መልካም እያረገል ሰው የሆን ይበቀለዋል። እግዚአብሔር ቅዱስ ነው። ያንን ጠላት በረከት ያደርገዋል፣ መስፈንጠሪያ ያደርገዋል፣ መነሻ አደርገዋል። ሁላችንም እዚህ ውስጥ ያለን የምንሰማ ሰዎች ትናንት የተነሱብን፣ እስራኤል እንዲህ ይበል፣ እስራኤል እንዲህ ይበል፣ እግዚአብሔር ከእኛ ጋር ባይሆን ጠላት በተነሳብን ጊዜ እንደ ወፍ አዳኞች በተነሱብኝ ጊዜ ይላል። እግዚአብሔር እኛን ባይረዳ ይበል እስራኤል። ጠላቶች ወጥመድ ዘርግተው ነበር፣ ወጥመድ ተሰብሮ አመለጥን። ወጥመድ የሚሰብር ጌታ እንዳለ ተረዳን ጠላት ስላለ። ማምለጥ እንዳለ ተረዳን ጠላት ስላለ። እያችሁ እግዚአብሔር ይባል። ታዳጊ አምላክ እንዳለ ተረዳን ጠላት ስላለ ሁሉ ወዳጅ ቢሆንም አይኖሩ በእኛ ደካማነት ህይወታችን ትበላሽ ነበር፣ ህይወታችን ትበላሽ ነበር። ህይወት ታውቃላችሁ ጣፋጭ ብቻ አይደለችም። ጣፋጭ ብዙ ጣፋጭ አትወሰዱ ይላሉ አ የሳይንስ ሰው ባለሙያዎች፣ በሽታ ይዛችኋል፣ ጣፋጭ አታብዙ። ጣፋጭ ብቻ ሲሆን ህይወት በሽተኛ ነው የሚያደርገን። ትንሽ መራር ትንሽ መወጋት ትንሽ መነካት ሲኖረው ግን ንቆች እግዚአብሔርን የሚያምኑ ታዳጊ አምላክ እንዳለ የሚያምኑ በራሳቸው መኖር እንደማይችሉ የሚረዱ በሰማይ አምላክ የሚተማመኑ እግዚአብሔር እረኛ እንደሆነ የሚያምኑ አማኞች ጠንካራ በጎች አድርጎ ይቀርጸናል ማለት ነው። ይሄ ነው አሰራሩ። ድንቅ አሰራሩን ያስተማረል፣ ክብር ምስጋና ይገባዋል። የእኛ አምላክ መድኃን ያረብ ይባርካችሁ። ልጆቻችሁ ይባረኩ፣ ስራችሁ ይባረክ፣ ዘራችሁ ይባረክ። ልጆችን የምትረዱ የምታግዙ እግዚአብሔር ዘራችሁን ይባርክ። አሁን የምንራራቸውን ቤተሰቦች መርዳት እንዳትረሱ። ይሄን ትምህርት ደግሞ ኮሜንት አድርጋችሁ ላይክ በተም ተጭናችሁ ስለምትወጡ እግዚአብሔር ይባርካችሁ። ከልቤን መመርቃችሁ እግዚአብሔር ይባርካችሁ። እግዚአብሔር ቸርነት የእናታችን የሚታችን ረድኤት በረከት የምላ ጥበቃ አብሮን ይሁን። መንፈስ ቅዱስ ቤታችሁን ያብራ። ቀሲስ አሸናፊ ገሩ ማርያም ነኝ። ሰላም።